እቃ ጣቢዋ አንቺ ነሽ አሉ። እረ እኔ እቃ ጣቢ አይደለሁም። እቃ ጣቢ ሳሉን የኢትዮጵያው ሰርጉ ላይ ብቻ ነው የምገኘው እንጂ እኔ እቃ ጣቢ አይደለሁም። እቃችሁ የበላችሁበት አጥባችሁ እንድትመለሱ በአክብሮት እንጠይቃለን። ማታ እንግዲህ አብረሽ ኦዲየንሶች በሙሉ የሚመቻችሁን ቀን ወስኖ በማለት እንግዲህ ሀሳብ አቅርቦ ነበረ። ሌላ ደግሞ በብዛት እንዴት ሸቃሎችን ይጠራል? እንዴት ሸቃሎችን ኑ ብሎ እነሱን አስፈቅዶ እነሱን አወያይቶ ለምን ይመጣል?

ቻቸው ክብር ብለው እኮ ነው የሚመጡት ማለት ነው። ማለቴ ኦዲየንሶቻቸው አክብሮ እኮ ነው የሚመጡት እንጂ ሌላ እነሱ ደልቷቸው መሰላቸው እንደ ኢትዮጵያ ውስጥ እኮ መደገስ ይችላሉ። ቀለበት እዛ አድርገው ሰርጋቸው መሰረግ እኮ ይቻላል። ስለዚህ ለኦዲንስ ክብር ስላላቸው ነው፣ ኦዲንስ ስለሚፈልጋቸው። ለምትወዱን ለምታከብሩን ልጆች ስንል ነው ብሎ እኮ ተናግረዋል አብርሽ። እናንተን ብለን ነው የምንመጣው ስለምትወዱን ስለምታከብሩን ብሎ እኮ ተናገረ እና ሩታየ እንቅልፋም ደግሞ ተኝታ ነበረ ማለት ነው እና ቅልጥ ያለ እንቅልፍ ያበደ እንቅልፍ ነበረ። ሰላም አሊኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ አመዳ ሙላ ማለት ላይክ አድርጉኝ፣ ሰብስክራይብ አድርጋችሁ 10 ሺህ አስገቡኝ። በቃ ይሄ ውሳኔ ነው ማለት ነው እና ከያሁሉ ሁለው ማለት ነው የነ ፍቅርም የነ አብርሽም የነ ሩተም ሃይሜና ብሩክ የተመለሱ ጋይስ እና በዚህ አጋጣሚ ልንገራችሁ ነው፣ የወሬ ጥማት ካልሰማችሁ ብዬ ነው። ሙቢና አብርሽ ተጣልተዋል፣ እሪ እሪ እሪ እሪ ስትሉ የነበራችሁ እንኳን ደስ አላችሁ፣ አብርሽና ሙቢ አልተጣሉም። ማታ አብርሽ ደውሎ ሙቢ ተጣልተናል አሉ እኔ እኔ እናንተ ወሬው ማን ነው ያስተላልፈው ሲለው እንታረቃት፣ አዳም ምን ችግር አለው ብሎ ሙድ ያዘብን ማለት ነው። እና ደግሆን ማለት ነው፣ ሁላችንም ደግሆን። እኔ እንኳን ተጣልተዋል አላልኩም፣ እኔ አልተጣሉም ብያለሁ መጀመሪያ ላይ፣ ምክንያቱም መረጃው ስለሚደርሰኝ ማለት ነው አቅራራሽ መረጃ ይደርሰኛል ብለሽ ብላችሁ ልትሉ ትችላላችሁ በነገራችን ላይ አብረሽ ቅርብ ከሆነ ወደ ሳውዲ ብቅ እንላለን ብለዋል ማለት ነው እኔ እውነት ለመናገር ወደ ሳውዲ ቢመጡ ደስ ይለኝ ነበር እና የፍቅር ደጋፊዎችም ፍቅርም እንድትመጣ አደርጉ ማለት ወደ ዱባይ ስለምመጣ ከእነሱ ጋር ከዛ በኋላ ወደ ሳውዲም እንድትመጣ ጠይቋት ማለት ነው እና በነገራችን ላይ ሁላችንም ነው ወይ ምትመጡት? ሲባሉ አዎ ይመጣሉ። የተመቸው ይመጣል፣ ያልተመቸው አይመጣም። በብዛት ደግሞ በኢትዮጵያ ለምን አልመጣ መከሌ ለምን አልመጣች መከሌት ብላችሁ ደግሞ እንዳትያያዙ። ምክንያቱም ሁሉም የራሱ የቤተሰብ እርዳታ አለበት የራሱ ነገር አለበት። ገንዘብ ዝም ብሎ አይገኝም እና ወጪው ብዙ ስለሆነ ባይመጡ የተወሰነው ባይመጣም ችግር የለውም። ዋናው በነገራችን ላይ ማለት ነው። አሁን ፉክክር ይዘዋል፣ ዱባይና ሳውዲ። ሳውዲዎች ነብስ ይመር፣ ሳውዲዎች ተከርበቱ፣ ምንም ነገር የላችሁ እኛ አሸንፈና ዱባዮች እያላችሁ ትገኛላችሁ። በነገራችን ላይ ማለት ነው። እንደዛ ከሆነ ነገሩ የሚበልጠው ነገር እኮ ዱባይም አይደለም ሳውዲም አይደለም። ሳውዲዎች ደግሞ ከፈለጋቸው ወደ ኢትዮጵያ የምገቡ ከሆነ ዋናው ሰርግ ኢትዮጵያ ነው ያለው። እናንተ ትንሹ ነገር ነው የምታገኙ ብለን ነው የምናበሽቃችሁ። ስለዚህ ዝም በሉ ለማለት ትወዳለሁ። ማለት እኛን ማብሸቃችሁ ተዉ፣ ወደ ሳውዲዎችን ማብሸቅ ተዉ። ፕሮግራሙ ላይ የማይገኘውን ሰው አታብሽቁት። ምክንያቱም የበለጠው የምናበሽቃችሁ ከተነሳን እኛ ነን። ለምን ዋናው ሰርግ ኢትዮጵያ ውስጥ ሆነ ማለት ነው። ሰምታችኋል? እየኮ ትንሽ እየነገርናት ቀለበት ይደረጋል፣ ዝግጅት ይደረጋል፣ አበቃ። እዛ ደግሞ የነጻነት ሰርግ ላያችሁም እንዴ? እንደዛ አይነቱ ደግሞ ኢትዮጵያ ነው። ዱባይ ቢሆን ነበረ የምንተላለቀው እሱ ሰርጉ ማለት ነው። አብረሽ አናቱን ሩት አናቷ ነበረ ብለን እንትን የምንነሳባቸውና አይደለም እላችኋለሁ። እና ለማንኛውም ሙቪ ይመጣል ባይዛው ወይ አው ይመጣል። ምክንያቱም ህይወት በመራች መንገድ ተመራብርሽ ሄድ ብሎ ገፍቶ እንዲማ በዚህማ ይቀርም ተላለቅናታ ከቀረ ተላለቅናትና እንዳል እንግዲህ ተናግረዋል ማታ ማለት ነው። ስላልተጣሉም ደግሞ ደስ ብሎኛል። በርግጥ እነሱ ብዙም ፈታ አይሉም። በውስጥ መስመር ሲጠየቁ ማለት ነው። ምን ወደ ዩቲዩብ አውጥተው ይዘፈዝፋሉ ብለው ይሁን አላቅምና፣ በርግጥ ሙዲ ይዛል አብርሽ አይደለም እንትላው ማለት ነው። እና እንዳንተ ጣለ ተናግሮ አይደለ ጋይስ እኔ እቃ ጣቢዋ አንቺ ነሻሉ ብለው እንግዲህ ያዙኝ ማለት ነው። ምነው እናንተ ስሜ በየሄዳችሁበት ሜሽን የምታደርጉት ማለት ነው። እኔ እቃ ጣቢዋ አንቺ ነሻሉ፣ እኔ ንኝ እቃ ጣቢዋን በቲክቶክም ነይ ትፈለጊያለሽ ትሉኛላችሁ። በቲክቶክ የለኝም እኔ ያለኝ ቃጣቢ ደግሞ አይደለሁም እቃ ጣቢ እናንተናችሁ ማደርጋችሁ ማለት ነው። እኔ እኔ ሸቃላ ሸቃላ ልታደርጉኝ እኔ እንዲሁም የአረብ ሸቃላ ሆኝ የአበሻም ሸቃላ ሊሆን እቃ ጣቢ እናንተ ኮሜንት ስር ቃጣቢ አንቺ ያሻለው የምትሉኝ ደግሞ እናንተ ቃጣቢ እናደርጋችኋለን ገንዘብ የምከፍላችሁ ደግሞ እኔ ማለት ነው። መዳማችሁ ሆናለሁ። እሺ፣ ሸቃላችሁ ሳይሆን መዳማችሁ ሆናለሁ። አሳጥባችኋለሁ። የሁሉንም የፍቅርም ሰርግ ሲሰረግ እና አብርሽም ሰርግ ሲሰረግ ቃጣቢ እናንተ አደርጋችሁና ብረ ምከፍላችሁ እኔ ነኝ። እሺ፣ አዎ፣ ተስማምተናል፣ ተስማምተናል ብዬ አስባለሁ። ሌላ ደግሞ በሰፊው ነው እያሰብ እንዳለው አብርሽ በሰፊው እንዳ ያሰባችሁት ያሟላላችሁ ያሳካላችሁ። ቀመቀጠል ደግሞ የኦዲንሶቻቸው እንትን ምንድን ነው? እናንተ ፍቅራቸው ሲገልጹ በጣም ደስ ይል ነበረ። ሌላ ደግሞ አብረሽ ስልክ ቁጥሩን አስቀምጠዋል ብር እየለመነ ነው ያላችሁም ልጆች ነበራችሁ። እረ ብር እየለመነ አይደለም። መምጣት የሚፈልግ ይደውል ነው የተባለው። ደውላችሁ ጠየቁ። መምጣት የምትፈልጉ እዛ ሄደው ቦታ ከያዙ በኋላ ቀጠሩ ደግሞ ለሰኞ ነው የተደረገው። ምክንያቱም የሚመቸው ሰው ሁሉ ሰኞ ቀን ብቻ ስለሆነ ለሰኞ ነው የተወሰነው ማለት ነው። እና የሚመጣው ሰኞ ሳምንት ነው። እናንተ ደረሰ እኮ ጉድ ጉድ ጉድ ጉድ ጉድ የረመዳን ወር ከወጣ በአራተኛው ቀን ብለዋል ማለት ነው። እና ዋናው ሰርግ አይደለም። በዚህ አጋጣሚ እንዳታበሽቁን ዱባዮች ማለት ነው። ማለት ዋናው ሰርግ አይደለም። በሉ ዋናው ሰርግ እናት አባት ውስጥ ነው። የዛ ደግሞ እኩል ማን ከማን ያንሳል በሚለውን እንወስደዋለን። ሌላስ በቃ ይሄ ነው ውድ ቤተሰቦቼ። እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጎልኝ አሁ ቻናል ላይ አንቀሳቅሱልኝ እና አስር ሺህ አስገቡኝ። እውነት ለመናገር እንዴ እኔማ ሰርጉን የኢትዮጵያው ሰርግ ላይ ደርሼ በሰርጉ ላይ ነው ማሽቃብጠው በሰርጉ ላይ ነው ድግሱ ላይ ነው እቃ ማጥበው እቃ አጥብ አለው። በሰርጉ ላይ በኢትዮጵያው ችግር የለብኝም። እቃ አጥባለሁ፣ ቤት አጸዳለሁ፣ የሚታጠበው የሚደረገው በሙሉ አደርጋለሁ ማለት ነውና፣ ይህን ቆርጣችሁ ውሰዱና ከፈለጋችሁ ተሳለቁብኝና እሱን እሱን አደርጋለሁ እንጂ የዚህማ ዱባይ የሆናችሁ የበላችሁበት የጠጣችሁበትማ አላጥብም። እናንተ ራሳችሁ ሸቃላ አድርጌ ከፍላችኋለሁ ብያችኋለሁ። እና ይሄ ነው ምላችሁ ማለት ነው። እናንተ ሚጥሚጣ እኮ ናችሁ። የምሬ ነው ምላችሁ ሚጥሚጣ ሜድ ቤት እራሱ አይገልጻችሁም። በየሄዳችሁበት በየሄዳችሁ በተቃጣቢዋ አንቺ ነሽ፣ ብርም ሰብሳቢዋ አንቺ ነሽ፣ ጉርፕም የከፈትሽ አንቺ ነሽ። ጭራሽ ወስጥ መስመር እኮ አይቀራቸውም። አንዳንዶቹ ደግሞ ጉርፕም የከፈተች እሷ ናት። አብርሽ እርዱኝ አላለማ። እርዱኝ ቢል ኖሮ እኔ እህቱን ሞቼ ነቆሜ ሰበስብለት ነበረ። ምን ችግር አለው? ስለ ወንድማችሁ ድግስ ደግሳችሁ እንትን ድል ባለሰርግ ብትድሩ ችግር አለው? ችግር የለውም። እኔ ወንድሞቼ የራሴ ወንድሞች ራሱ ድል ባለሰርግ ሰርግና እድራቸዋለሁ። ስለዚህ ሌላኛውም ሰው ደግሞ ካለኝን አቅሙ ካለኝ ምን ችግር አለው? እደግስና እኔ ደግሞ እንደእናት ሆኜ እድራቸዋለሁ። ውሽፊ ሙሽኪለ መሽ ሙሽኪለ እናንተ በድሜ ማን ይበላለጣል? አሁነና እኔ እናታቸው እሆናለሁ። እና ለማንኛውም ጋይዝ ለሰኞ ነው የተወሰነው፣ ለመናገር አብርሽ ግን ቅርብ ከሆነ ወደ ሳውዲም እንመጣለን። እኔ ደግሞ ማለት ነው የወሬ ሱስ። ምክንያቱም ከዱባይ ወደ ሳውዲ ቀላል መንገድ እንደሆነና በመቀጠል በመኪና ራሱ የሆነች ልጅ መታ ስድስት ሰዓት ጨርሶባታል ማለት ነው። ነገር ግን እኔ ከጅዳ ስመጣ ወደ ሪያድ በአየር ነው መጣውኝ እኔና ስመጣው አንድ